እንደምታውቁት እንግዲህ ቤታችን ማሻላህ ተባረከላህ ማሻላ በጣም ነው የሚያምረው። ቤታችን መዋቢያችንም ነው። እንግዲህ ይህ እኔን አስገባይ ከዛ እንደምታውቁት እንግዲህ እዚህ ላይ ምን እንትብያ ለዚህ ደግሞ ያለን እዚህ ደግሞ ለማን ይሄድ እያዘጋጀችለታል። ምን እንደማረገ ያቀን ቀርማችን ምርሶቹ ተጨማሩ እና ውዶቼ እንግዲህ ያው እዱኒያ አትሞላም ፈታ ደመቅ እንበል ማለት ነው። ያው እንግዲህ ከኛም ወዳታ አውቃላችሁ ለብት አንወጣም ማለት ማለት ነው እና እዱኒያ ናት። አንዳንድ ጊዜ ራሳችንን ምስሲ ዘና እናደርጋ ማለት ነው። እንግዲህ ትንሽም ብትሆን ያኔ ሀድያ መሰጣጣቱ ፍቅር ይጨምራል። ግን አላህ ሰለላሁ ዐለይሂ ወሰለም በትንሹም ቢሆን ፍቅር ስለሚጨምር ሀዲያ እንድትሰጣጥ ብዬ ነው ማለት ነው። እንግዲህ ቤታችንን እንደታያችሁት ቤታችን በጣም ጥድት ያለች ናት። ፍሳላ ባለፈው ምን ነገር ኳቸው ፍሳላ በሳላ አለው መቃለኛም ሴቶችን ቢኖሩ አሁን እዚህ ለመቀመጥ ይበቃል። ሁለት ፍራሾች አሉ።

ማሚዎች ጭን ያለው ሲገባ ምን እንደሚል ይናገራል ወይስ ዝም ነው የሚለው? እንጆ እየቀረብኩ ታየ ምን እንደሚል አብረን እናያለን። አሁን እናት ሆኖ ልለው ነው ማለት ነው። እንግዲህ በዚህ መልኩ አላህ ላላገባችሁ እህቶች ሰዋል ይባል ይወፍቃችሁ፣ ያረብ ታገባችሁም ደግሞ ሁልጊዜ ደስታ የሚሆን ይወፍቃችሁ ነው የምለው፣ ምክንያቱም ወላሂ ስዋሊክ ትደር ከሆነ ሁለዚህም ሰርግና ምላሽ ነው። ደሞ ስዋሌክ ካልሆነ ደሞ ቢቀር ምን አለበት ያስብላል። ያው እንግዲህ መቼም የሞከራችሁ ያያችሁት ተቃላችሁ፣ ሁላችን ብዙ ትሞከረው አለንና አላህ ላላገባችሁ ስዋሊክ ትደር ይወፍቃችሁላለው። ህን ቤት ሞቅ ሸብረቅ ን ያደረጉ ወደ ሂቶቼ ሁለዚህም ለዚህም ምኞቴ ሷሊህ የሆነ ዛሬ ወፍቃችሁ ሷሊህ ልጆች ሰጥቷችሁ ደስታችሁን ያሳየኝ። ወለር ቋንቋ ነው እና ሁለተኛ ደግሞ እሺ፣ ሰብስክራይብ አድርጉኝ፣ ሸር አድርጉ፣ አበረታቱኝ፣ አሳድጉኝ። ምን ችግር አለው? ሸርሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እያለሁ በመቀጠል ጅዳ አየር ሰፋ ቤት መከራየት የምትፈልጉ ሴት እህቶቼ፣ ያኔ አባወራም ቢኖር ችግር የለውም ነበር። ግን እህታችን እኔ ብዬ ብቻዬን ስለሆንኩኝ፣ ግን አባወራም ይመጣል ችግር ነው። ስንት ቤቷ አንድ ስለሆነ ስላለች ነው። እሷ ተመላለች ስለሆነ ስራዋ እና እንግዲህ እንደምታዩት ቤታችን በዚህ መልኩ ያውም፣ መጋረጃው አልተሰቀለም። መስቀያ ስላላመጡልኝ መጋረጃው ተነስቶ ነበር፣ ግን መስቀያውን አላመጣሁም። መስቀያዋ ብትደረው ይጥፋሽ። ቤታችን በጣም ታምር ነበር እላችኋለሁኝ። ሁላችሁም ሸርሸር እያደረጋችሁ አበረታቶኝ። አላህ ስብሐ ሱብሐነ ወተዓላ አገራችንን ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። እንግዲህ ግስ ማሜ ምን እንደሚል እቤት ውስጥ ገብቶ ያው ትንሽ የተዝብስ አይወድም። እሺ፣ አስተያየት ይሰጣል ወይስ አይሰጥም? እናያለን ማለት ነው። ደስ ይለዋል ወይስ ደስ አይለው? አለ ሰዓት። ይሄ ያኔ እንዳልኳችሁ ችግር ጨምራ ስለተባለ ሌላ ሁላ ሰዓት አለው። እሺ እንግዲህ ኢንሻላህ እስኪ የሱን አስተያየት ደሞ እናያለን ማለት ነው። እ እንግዲህ ያው እሺ ታለ ነው የሚያወራው። እሺ ካላለም እንግዲህ ያው ብዙ ለዩቱብ ቦታ የለውም። ያው አዲስም ስለሆነ ብዙ ስለ ዩቱብ እንትን ቦታ አይሰጥም። እንግዲህ እስኪ እሺ ካላ አስተያየቱን አብረን እናየዋለን። ደሞዶ አድርጎ እስከ ጀነቱል ፈርደውስ የማንለያይበት ትዳር እንዳደርግልን ተዛርቶ ያምር ነው እንዳልኳችሁና፣ ሁላችሁም ዱአ አድርጉ ማለት ነው ውዶቼ እ አላህ ሀገራችንን ሰላም አድርጎ በሀገራችን ላይ ሁላችንንም ይሰብስበን። ወጥቶ መቅረትንም አላህ ያዘልን። ሁላችንም ዱአ እንደራረግ ማለት ነው። አላህ ስብሃነ ካለ ሰላም፣ አንድነት፣ ፍቅር ያንቃልን። አገር ሰላም ካልሆነ የኛም ልፋት ፋይዳ ያለውም እንዲሁም። ጅዳ መካ ማነው ጅዳ መካ ፍሬያድ በፈለጋችሁበት ቦታ እንትን ሽሮና በርበሬ የምትፈልጉ ቁጥር አስቀምጣለሁ። ደውሎ ማንኛውም ቦታ ማላክ እችላለሁ። ምርጥ ሽሮና በርበሬ የማይለባለብ ሽሮ ምጥን የሆነ አይለፋችሁ። እንደውም ሌላም ነገር ማዘዝ ከፈለጋችሁ አባማስ አስቀምጠው ቁጥር እዛዙ ከኢትዮጵያ የሚመጣ ነገር ከፈለጋችሁ ከኢትዮጵያ የሚመጣ ነገር ከፈለጋችሁ እናመጣለን ማለት ነው። ሁላችሁም ሼር ሰብስክራይብ እያደረጋችሁ አበረታትም። እሲ ውድባል እንግዲህ ሊገባ ነው። ቤት ምን እንደሚል ታወራ አሳያችኋለሁኝ። ካላወራ ደግሞ ያው፣ ካላወራም ካለ ያው ምንም ማድረግ አልችልም።